ሰላም ጤና ይስጥልን። የተወደዳችሁ የዩስራ መሐመድ ጠቅላላ የድለላ ቤተሰቦች ከልብ የመነጨ ሰላምታችን በያላችሁበት ድረስ እያልን ዛሬ ከመብራት ኃይል ላይ በጨረታ ስለተገዙ ስለሚሸጡ ሶስት መኪናዎች መረጃ ወደ እናንተ ልናደርስ እዝህ ተገኝተናል። ቪዲዮውን እስከ መጨረሻው እንድታደምጡት ጋብዝናችኋል። ከዛ በፊት ለቻናሉ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብና ላይክ በማድረግ ቻናሉ እንድትቀላቀሉ ሱም ፈቅድ። የቻናላችንን ቤተሰቦች እንደተለመደው ቪዲዮውን ላይክ አድርጋችሁ መጀመሩን እንዳትረሱ እያለን ወደ እነዚህ ስለሚሸጡ ከመብራት ኃይል በጨረታ ስለተገዙ ሶስት የተለያዩ መኪኖች መረጃ እናጉራለን። ቪዲዮውን እስከመጨረሻው ተከታተሉን። እየነጣጠልን ሦስቱንም መኪና የመጫን አቅም ጉልበታቸውና፣ ስንት እንደሚሸጡና በምን መልኩ ባለቤቱ ለእናንተ እንደሚሸጥላችሁ ሙሉ መረጃውን አደርሳችኋለሁ እላችኋለሁ። እንግዲህ ይህ መጀመሪያ የምነገራችሁ ኪያ ሞተር የሚባል ከመብራት ኃይል ላይ በጨረታ የተገዛ ነው። ይህ መኪና ሰባ ኩንታል የመጫን ፖርታታ ያለው ሲሆን እነዚህ ቀይ መኪኖች ኢትዮጵያ ውስጥ በተለያዩ አገር በተለያዩ ሰፈር ላይ እንደሚሰሩ ይታወቃሉ። እናንተም ታቋቸዋላችሁ። መብራት ኃይል አስገብቷቸው በሰፊው መብራት ፖሊሲ ተክልባቸው የነበሩ ኪያ ሞተር የሚባሉ በኤፍኤስአር ቅርጽ ሆነው ሰባ ኩንታል የመጫን ልክ ያላቸው መኪኖች ሲሆኑ እነዚህን መኪኖች መብራት ኃይል ባለፈው በጨረታ ባወጣው መልኩ ይህ ግለሰብ ከሶስት በላይ መኪኖችን ከድርጅቱ ስለገዛ፣ አሁን በአንገብጋቢ ሁኔታ ብር ስለፈለገ ምንም አይነት ትርፍ ሳያትርፍ በገዛበት ለእናንተ ሊሸጥላችሁ ለእኛ በደንብ መረጃውን በጆሯችን ሹክ ብሎናል። በነገረን መሰረት ነው ወደዚህ ይዘንላችሁ የቀረብ ነው። ይህ ቀይ መኪና ሁላችሁ እንደምታውቁት አልጠራጠርም። ይህ ሰባ ኩንታል የመጫ ልክ ያለው ከአሁን በፊት ሞተር ያልፈታ በአንዳንድ ጥቃቅን ችግር ምክንያት ብቻ መብራት ይል በጨረታ አወጥቶ ይሄ መኪና ሽጦታል። ግለሰቡም ኤሌክትሪክ መስመር ዘርግቶ ዘይት ናፍታ ሞልቶ ውሃ ሞልቶ ባትሪ ቀይሮ እየነዳ ከግቢ አወጥቶታል። የንዳ ከግቢ ያወጣውን ቪዲዮ ለእኛል ኮልናል ቪዲዮንም እናገራቸዋል። እንግዲህ ይህ ሰባ ኩንታል ይመጫልክ ያለው በጨረታ የተገዛ ከመብራት ኃይል ላይ መኪና፣ እሱ ግለሰቡ ወደ ራሱ ስም አዙሯል። እናንተ የምትገዙት ከሆነ ከግለሰቡ ላይ ነው። ስም ዳይሬክት ወደ እሱ የሚዞርላችሁ ከሶስተኛ ወገን የጸዳ ነው። ከግለሰቡ ወደ እናንተ ስም ይዞርላችኋል። ይህን በዚ ቁመና ላይ ያለ መኪና አሁን እሸጣለሁ እያለ ያለው አንድ ሚሊዮን ሁለት መቶ ሺህ ብር እሸጣለሁ እያለ ነው ይህ ዋጋ ተጋኖ ከሆነ ቀርባችሁ ተደራድራችሁ መኪናው እንደምትፈልጉት አይነት መኪና መሆኑን ካረጋገጣችሁ በኋላ ግብይቱን ከሰውየው ጋር ማድረግ ትችላላችሁ እላችኋለሁ እንግዲህ ኪያ ሞተር ስለሚባለው ሰባ ኩንታል ስለሚጭነው ከመብራት ኃይል በጨረታ ስለተገዛው መኪና እንደዚህ ከነገርኳችሁ አሁንም በድጋሚ ከዛው ከመብራት ኃይል ስለተገዛ በፋብሪካ 22 ኩንታል እኛ አገር ግን ከ40 እስከ 50 ኩንታል እየተጫነበት ወዳለ ካማ ወደሚባል ሁለተኛ የቻይና መኪና ወስዳችኋለሁ ይህንንም መብራት ኃይል አስገብቶ በሰፊው አዲስ አበባ ውስጥ እየተጠቀመባቸው የነበሩ መኪኖች ሲሆን እነዚህ መኪኖች ቢሸፍቱ ደብረ ዘይት መከላከያ ኢንጂነሪንግ የተገጣጠሙ መኪኖች ናቸው። እነዚህን መኪኖች በሰፊው አስገብቶ መንግሥት እየሰራባቸው ነበር። እነዚህንም በጨረታ አውጥቷቸው ከመብራት ኃይል ላይ ግለሰቡ ገዝቷቸዋል። እነዚህን ሀያ ሁለት ኩንታል የመጫለክ ያላቸው ውጭ ላይ እስከ አርባ ኩንታል የሚጭኑ መኪኖች ሞተር ያልፈቱ እነዚህም በአንዳንድ ጥቃቅን ችግር ምክንያት መንግሥት ሽጧቸው ግለሰቡ አስተካክሉ አሁን በመነዳት ላይ ያለ መኪና ሲሆን ይህን 22 ኩንታል የሚጭን መኪና ባለቤቱ መሸጥ ፈልጓል። ይህንም ኤሌክትሪክ መስመር ዘርግቶ ባትሪ ቀይሮ ውሃና ናፍታ ዘይት አስተካክሎ ይህንን መኪና ከግቢ እየነዳው ነው የወጣው። ይህንም በዚህ ቅርጽ ላይ ያለ መኪና አሁን እሸጠዋለሁ ብሏል። ስንት እሸጠዋለህ ብለንዋል። እሱም ዘጠኝ መቶ ሺህ ብር እያላችሁ ነው። ቀርባችሁ እሱ ጋር መደራደር ለምትፈልጉ ሰዎች ባለቤቱን ስልክ እንደምንሰጣችሁ ግልጽ አድርግላችኋለሁ። ወደ ሶስተኛው ተሽከርካሪ እወስዳቸዋለሁ። ይህ ሶስተኛውም ተሽከርካሪ ኪያ ሞተር ይባላል። ይሄንንም መኪና ሰውየው ከቻይና ከመብራት ኃይል ላይ ገዝቶታል። ይሄንም ከመብራት ኃይል ላይ የገዛውን መኪና በጣም በጥሩ ይዞታና በጣም በጥሩ ይዞታ ከሌሎቹ በይዞታ የሚበልጥ መኪና ስለነበር ስፖንዳ አሰርቶ ሌላ ጎማ ምናምን ቀይሮ ስም አዙሮ ታርጋ ቀያይሮ የግለሰብ መኪና አስመስሎታል። ስፖንዳ አዲስ ስፖንዳ አሰርቶ ጭንሎታል። አንዳንድ ነገር ዲኮር በደንብ አድርጎ ዝንጥ አድርጎ ይዞታል። ሆኖም ግን አሁን ብር ስለፈለገ ይህን በዝ ቅርጽ ያለ መኪና ለእናንተ መሸጥ ፈልጓል። ይህን መኪና በደንብ በሰፊው ብዙ ወጪ አውጥቼበታለሁ። ቀርቦ መደራደር ለሚፈልግ ሰው 206 ሞዴል ነው ሞዴሉ ዋጋ 2 ሚሊዮን ብር እላለሁ። ቀርቦ ለሚደራደር ሰው መኪናውን አስፈትሾ እሱ እንደሚፈልገው አይነት መኪና መሆኑን ካረጋገጠ በኋላ ውስን አስተያየት አደርግለታለሁ ብሏል። እንግዲህ ከነዚህ ከሶስት መኪኖች ለናንተ የሚስማማና ለናንተ ለስራም ሆነ ለማንኛውም ነገር ይመችናል ብላቸው የምታምኑበት ይሄ ይሆንናል የምትሉት መኪና ካለ ከነዚህ ውስጥ ምረጡ። እኛ ዳይሬክት የምናገናኛቸው ከሶስተኛ ወገን አሊያም መረጃውን ከሰጠን ሰው ሳይሆን ዳይሬክት ከመኪኖቹ ባለቤት ነው። እነዚህ መኪኖች ወደ ግለሰቡ ስም ዝር ዙረዋል። ከግለሰቡ ወደ እናንተ በሁለት ቀን ውስጥ ስም ይዞራሉ። ከኮተት የጸዱ ሙሉ ዶክሜንት ያላቸው ከህጋዊ ድርጅት ከመብራት ኃይል ላይ የተገዙ ናቸው። ምንም የሚያሻማ ነገር የላቸውም። እነዚህን መኪኖች ፈጥናችሁ ደውላችሁ እንድትገዙ እናንተን እየጋበዝኩኝ ለበለጠ መረጃ በ0968686666 በሚለው ስልክ ቁጥራችን ደውሉ። ሌላ የሚሸጥ መኪናና የሚሸጥ ተሽከርካሪ መረጃ እስከምንሰጣችሁ በያላችሁ በድጋሚ ሰላማችሁ ይብዛ እያልን የዛሬ ቪዲዮችን እዚህ ላይ አሳጠር